ሰላም ወደ የቻናሌ ተከታታዮች እንዴት ናችሁ? እንግዲህ ያው በተለያዩ ኬዞች ምክንያት እስከ ዛሬ ምንም አይነት ቪዲዮ አልሰራውላችሁ። እስኪ ዛሬ አዲስ ኢንፎርሜሽን ልነግራችሁን የመጣሁት ሰው ምንድን ነው፣ እኔ ያጋጠመኝን ኬዝ ነው የምነግራችሁ። በመጀመሪያ ደረጃ ምንድን ነው የሆነው መሰላችሁ፣ አዲስ መኪና ነው ቢአይዲሲ ግሎ እቺ የምትመለከታት ቢአይዲሲ ግሎ ናት። ሲጉን ምናምን የምትባሉ አማቱ 2023 ሞዴል ናት። 2023 ሞዴል ናት እና ምን የተከሰተው መሰላችሁ መሰላቹ፣ ጀስ ኖርማሊ መኪናው አዲስ ነው። እንደተገዛ ያለውን ፕሮሰስ ጨረስንና ከዛ ያው ወደ መንዳቱ ተገባ ማለት ነው። እና በምን በሚነዳበት ሰዓት ላይ መኪናው ከሆነ ከ just like ዋመንስላይት ስለዚህ፣ ከአንድ ወር ምናምን አካባቢ በኋላ የሆነ ጓ ጓ ጓ የሚል ድምፅ አመጣ። የሆነ ምንም ጋር እንደሆነ አይታወቅም። ጀስት መኪናው መሀል አካባቢ አንዳንዴ ከኋላ ይመስላል፣ አንዳንዴ ከፊት ይመስላል። በቃ በጣም የሚያወዛግብ ድምጽ ማለት ነው። ስለዚህ ጓ ልክ እስፒድ ሲጨመር ዛት ሚንስ ነዳይ ስትሰጡት ይጠፋል። ልክ አክስሌሬሽን ፔዳሉን ለቃችሁ ልክ ፍሬን ስትይዙ ደግሞ ይጠፋል ማለት ነው። ወይም ደግሞ ልክ አክሰለሬሽን ፔዳል ስትጫኑ ይጠፋል መኪናው ስፒድ ሰደንሊ ሲጨምር ማለት ነው። ከዚያ ልክ ኖርማሊ እየሄደ ደግሞ እያለ ይመጣል ማለት ድምፁ ካልተጫናችሁ ይመጣል ማለት ነው። እና እንደዚህ እያደረገ በጣም የሚያስጠላ ድምፅ ጓጓጓጓጓጓ ይላል። ልክ በስፒዱ እንደዛው እየጨመረ ሄዳል። ልክ መኪናውም እየቀዘገዘ ሲሄድ እንደዚያ ውስጥ እንትኑም ይሄ ድምጹም እንትኑን ይሄ ታይም ኢንተርቫሉን የቀነሰ የቀነሰ የቀነሰ ጓ ጓ ጓ ጓ ያለ መጣና ቀጥላል ማለት ነው። በጣም የሚያስጠላ ድምጽ ነው። በቃ ሰዎቹ ሁሉ በቃ በጣም እንዴት አዲስ መኪና እንደዚህ ይሆናል። ሰምቲንግ ላይ ዳት ሲና ኮመንቶች በጣም ጎረፉ ማለት ነው። እና ይሄ ነገር እንዳያጋጥማችሁ ዋቴቨር ምንም አይነት ታይፕ ኦፍ ካር በምትገዙበት ጊዜ የኔ ሰጀስሽን መጨረሻ ላይ ሰጀስሽኑ አደርገዋለሁ፣ ግን ይህ ችግር እንዴት እንደተፈታለ ነግራችሁ ነው። እና ምንድን ነው ያደረግነው? መጀመሪያ መኪናውን አቆምንና የኋላ እግር ሰርቪስ አደረግን። ከዛ መኪናውን አንስተን ውስጥ ላይ ያለውን ነገር ምንድን ነው ድምጽ ሊያመጣ ያመጣ የሚችለው የሚለውን የገመትናቸውን ፓርቶች እንዳለ አየን ምናምን ነገር ግማሹሾ ኦብዘርቨር ነው። ሳምቲንግ ና ሳውንድ ሲመጣ ባይዘዌ ራሱን ፐርፌክትሪ ለማወቅ ዲቴ ዲያጎኖስ ቃ በጣም አስቸጋሪ ነው። የድምጽ ነገር ማለት ነው። መካኒኮች ታቁታላችሁ ድምጽ በጣም እንደት እንደሚያስቸግር ለማጥፋት እና ከሆነ መካኒክ ከሆነ እናየ ነው እሱ እንትን ሌላማ እንዲ ደህና ድርጅቱ ሰራ ነበረው መካኒክነት እና አየናት መኪናዋን በቃ ያን ድምጽ ልናገኘ አልቻልንም፣ ማለት ነው ምንም ልናገኘ አልቻልንም። ከዛ ስንነዳው እንትን ይላል በቃ የተለያዩ ነገሮችን በጣም ብዙ ነገር ቼክ ያደረግን እና ይሄ ነገር በምንድነው የጠፋው መሰላችሁ? ድምፁ ድምፁ እንዴት እንዳገኘ ነው። የሆነ ሰዓት ምን ሆነ መሰላችሁ? እነዚህ ቢዋይዲ መኪናዎች እ አዳዲስ የመጡት የጎማቸው ቡሎኑ ዳይሬክት የሚፈታ አይደለም በላይ በኩል ያለው ፕላስቲክ ከቨር ነው እና ፕላስቲክ ከቨሩን ትነቅሩ እና ነው ዳይሬክት ቡሎኑን የምታገኙት ጎማ ማሰሪያው ማለት ነው። እና ሌባ እነሱን ይሰርቋቸዋል፣ ይሰርቋቸዋል ባይዘ እና ጎማችሁ ላይ ያሉ የቡሎኖቹን ከቨር ፕላስቲኮቹን ማለት ነው። እነሱን በጣም ተጠንቅቃችሁ ሌባ ይሰርቃል። ባጭሩ ኢንፎርም ለማድረግ ያክል ስለዚህ እነሱን ኦኬ። ይቅርታ እንግዲህ ያው እና ምንን ተከሰተ መሰላችሁ? ጎማውን ከሰረቀብኝ በኋላ ጎማ ሳይሆን እነዛን ከቨሮቹን ይሰርቋቸዋል። ምንም መፍቻም ስለማያስፈልግ ጀስቲና በፕሌየር ወይም ደግሞ በእንትን ይነሳሉ። እሱ ማንሻውን ልትሆውና ይወሰዳሉ። እና እነዛ ወስዶብኝ ሄጄ ጀስት ጎማውን የግድ አንድ ብሎንም ከጎማው ላይ ተሰርቋል። ከዛ እሱን ቼክ አስደረግኩት፣ አስጠበቅኩት ማለት ነው ጎማው። ስለዚህ ጎማው ሲጠበቅ ያ ድምፅ ምን ቢል ጥሩ ነው። ድራሹ አልጠፋም። በጣም እንደዛ የሚረብሸው ጓ ጓ ጓ እያለ በቃ ሰላም የሚነሳ ድምጽ፣ በጣም የሚያስጠላ ድምጽ ማለት ነው። እና እሱ ድራሹ ጠፋ ማለት ነው። ስለዚህ አሁን ቱ ዘ ፖይንት ስመጣላችሁ ምንድነው የምታረጉት? ባካችሁ ማንኛውንም አይነት መኪና ዋት ኤቨር የፈለገውን ምንም አይነት መኪና ሞዴል ብትገዙ እስፔሻሊ እኔ ሴግሎቹ እኔ ካለኝ ኤክስፔሪንስ ሌላም ሰው ነግሮኛል። እንደዚህ ድምጽ ያመጣብኝ ነው ጎማ አካባቢ ምናምን ስላሉኝ ምን ታደርጋላችሁ? ጎማውን ሄዳችሁ ከመንዳታችሁ በፊት ወስዳችሁ ጋራዥ አስጠብቁት፣ በእናታችሁ ለራሳችሁ ነው። አንደኛ ጎማ ሊበር ይችላል፣ ሁለተኛ ለማይሆን ወጪ ነው የምትዳረጉት ማለት ነው። ድምፅ እናጠፋለን ብለው ማሊላይለ ታሪክ ውስጥ ይገቡና በቃ የሌለ ወጪ ነው የሚያስወጧችሁ። ስለዚህ ጎማውን አስጠብቁት። እና ጎማው ሲጠበቅ ምን ይላል? ይጠፋል፣ ያ ደምጽ ማለት ነው። እና ይህ ቪዲዮ እንዲስሰሙት በጣም ቀላል ይመስላችኋል፣ ባይዚ ሲያጋጥማችሁ ነው እንትኑን ፕሮብለሙን ምን ያህል ኮስቲ እንደሆነ የምታውቁት። እና በእናታችሁ አዲስ መኪና የምትገዙ ሰዎች አስጠብቁት። ጎማው ሲጠበቅ የግድ መጠበቅ አለበት። ከዛ እንደዚህ አይነት ነገር አያጋጥምም ማለት ነው። እንደዚህ አይነት ነገር አያጋጥምም ማለት ነው። ሰው በጣም ይቅርታ እንግዲህ፣ በጣም ጁኬትድ የሆኑ ቪዲዮዎችን ምናምን እሰራላችኋለሁ። ለወደፊቱ ስለ ጠፋው ይቅርታ። ቴንክዩ